ወዳጆቹ ሽር ጉድ ብለው ሊቀበሉትና ሊያመሰግኑት ቀጠሮ ይዟል። ከኤርፖርት ወደ ተዘጋጀለት ሆቴል ይመጣል። ነገ ህዳር 21 ቀን በባህር ዳር መልእክተኛው በልዩ ሁኔታ ይከበራል። የተለያዩ ከተማ ወጣቶች መኪና በማምዛት በማጀብ ወደ ሆቴል ያመታል። ከሆቴል በኋላ ምንድነው የሚሆነው? የመክፈቻ ፕሮግራም ይደረጋል። የሽልማት ስርዓትም አለን። የክብር እንግዶችም አሉን መለቱም ይገኙ ያሉ ብለን ያሰብናቸው ሰርፕራይዝ የሆኑ ገጾች ማለን እነሱም በማካተት ያው የተለያዩ ነገሮች ፕሮግራሞችን ስቴጅ ባድርገ እየተንቀሳቀስ ነው። እንገኝ ይገኛል። ልክ ራሱ ተገለጠ በኋላ ግን በጣም ተገርቦ በጣም ሰርፕራይዝ የሆነ ነው። በስ ዛሬ ብስኮ አብረን ሰው ስንጫወት ነበረ ግን እሱ መልዕክተኛው መሆኑን አላውቅም ነበረ ይለን የነበረን ሰው ነበረ። ከወራት በፊት የእሱ ጉዳይ እጅግ በጣም መነጋገሪያ ጉዳይ ሆኖ ነበረ። ዋነኛው ምክንያት የሆነው እሱ ያገዛቸው አንድ ግለሰብ ተበደልኩኝ፣ ተዘረፍኩኝ ብለው ሚዲያ ላይ የመውጣታቸው ጉዳይ ነው። እኛ አባት ሚዲያ ላይ ከወጡ በኋላ በጣም ብዙዎች ጉዳዩን ከስር ከመሰረቱ ሳያጣሩ አብጠርጥረው ሳያዩ ሳይመለከቱ የመልዕክተኛውንም የባላደራውንም ስም በብዙ ሲያነሱ ሲጥሉ ነበረ። ይሄ ጉዳይ ታዲያ እየገፋ እየገፋ ሲሄድ ለዓመታት ጀርባውን ሰጥቶ ሳይታይ ሳይታወቅ አቅመ ደካሞችን አረጋውያን፣ እና የታመሙ ህጻናትን ሁሉ ሲያግዝ የነበረው መልዕክተኛው ሰይፉ ፋንታሁን ላይ ብቃልና በይፋ ማስኩን አውልቆ ፊቱን አሳየ። በጀርባ ይታየ የነበረው ስነ ጊዮርጊስ ወደፊት መጣና እኔ ነኝ ብሎ ታየ። እንደዚህ መሆኑ በጣም ብዙዎች ያስደሰታቸው ጉዳይ ነበር። በጣም ለአመታት ሊያዩት የሚናፍቁት ሰው ነበረ። መጨረሻ ላይ ግን ሰይፉ ላይ ወጥቶ እንደዛ ባለ መልኩ የመታየቱ ነገር ብዙዎችን አስደስቷል። ከዚህ ባለፈ ደግሞ ስነ ስርዓቱ፣ ስነ ምግባሩ ሲያወራ ያለው እርጋታና አሁንም ድረስ ይህንን ሁሉ አድርጊያለሁ ብሎ አለመታበዩ ትህትናውና መተናነሱ ደግሞ የብዙዎችን ቀልብ የገዛ ጉዳይ ነው። ታዲያ ስነ ጊዮርጊስ ውልደትና እድገቱን በተመለከተ ሲናገር የባህር ዳር ልጅ መሆኑንና ከዚህ ቀደም ደግሞ ለባህር ዳር ከነማ የእግር ኳስ ቡድን በረኛ ሆኖ ሲጫወት እንደነበረ ተናግሯል። ዛሬ ዋነኛ የተገናኘንበት ዓላማ እንደዚህ ያለውን ጎበዝ ጀግና፣ ትሁትና ልበሩሩ የሆነውን ወጣት ወዳጆቹ ሽር ጉድ ብለው ሊቀበሉትና ሊያመሰግኑት ቀጠሮ ይዘዋል። ነገ ኅዳር 21 ቀን በባህር ዳር መልእክተኛው በልዩ ሁኔታ ይከበራል በልዩነት ይከበራል። ይህንም በተመለከተ በቀጥታ የስልክ መስመር ከባህር ዳር ፕሮግራሙን ካዘጋጁት መካከል አንዳቸውን አግኝተን ስለ ጉዳዩ ጠይቀናቸዋል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ይህንም ፕሮግራም ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። ክበሩልን። እናመሰግናለን። ለው ጤና ይስጥልኝ እንዴት አለሽ? እግዚአብሔር መስገን። እጅግ በጣም ከልብ አድርጌ ነው የማመሰግነው። በጣም የተጣበበ ጊዜ ነው ያላችሁ ዛሬ እንኳን ሶስት አራት ጊዜ ስደውል በጣም ቢዚ ነበርሽ። ጊዜሽን ወስደሽ ከኔ ጋር ቆይታ ለማድረግ ፈቃደኛ ስለሆንሽ እጅግ በጣም ከልብ አድርጌ አመሰግናለሁ። እስኪ እንተዋወቅ መጀመሪያ ስሜ ሀና ማርያም ካሴ ይባላል። መልካም አና ማርያም፣ እንግዲህ መግቢያ ላይ ስናገር እንደሰማሽው ያው መልዕክተኛው በጣም ብዙ ሰው የሚወደው የሚያደንቀው ሰው ነው። ረጅም ጊዜ ማንነቱ አይታወቅም ነበረ፣ ግን ከቀናት ከሳምንታት በፊት አንድ አባት ተታልይ ያለው ከማለታቸው ጋር ተያይዞ ነገሩ ጥዞ ጥዞ መጨረሻ ላይ እሱም በይፋ ፊቱን ሊያሳይ ችሏል። ከዛ በኋላ እንግዲህ ብዙ መነጋገሪያ ርዕሰ ጉዳይ ሆኖ ነበር እናንተ ደግሞ ነገ ይህንን ውብ ይህንን ብርቅ እንቁ የሆነ የባህር ዳር ልጅ ልናመሰግን ይገባል ብላችሁ ሽር ጉድ እያላችሁ እንደሆነ ሰምቼ ነው። እውነት ነው፣ እውነት ነው። ምንድን ነው እስኪ የታሰበው ነገር ነገ? ያው በነገ የታሰበው ከኤርፖርት ወደ ተዘጋጀለት ሆቴል ይመጣል። የተለያዩ የከተማ ወጣቶች መኪና በማምላት በማጀብ ወደ ሆቴል ያመጡታል። ከሆቴል በኋላ ምንድን ነው የሚሆነው? የመክፈቻ ፕሮግራም ይደረጋል። የሽልማት ሥርዓትም አለን። የክብር እንግዶችንም አሉን። በለቱም የሚገኙ ያሉ ብለን ያሰብናቸው ሰርፕራይዝ የሆኑ ገሶችንም አሉን። እነሱን በማካተት ያው የተለያዩ ነገሮች ፕሮግራሞችን ስቴጅ ባድርገን እየተንቀሳቀስን እንግዲህ ይገኛለን። ስለዚህ ነገ የሚኖረው መርሃ ግብር የምስጋና ነው ማለት ነው እንግዲህ እንደሚታወቀው በጣም ለረጅም አመት ጀርባውን ሰጥቶ ነው አረጋውያንን ችግርተኞችን፣ የታመሙ ወገኖችን ሁሉ ሲያግዝ የነበረው። እናንተ ያንን ታውቁ ነበረ? አዎ እናውቅ ነበረ። እሱ መሆኑን ታውቃላችሁ? አዎ እናውቅ ነበረ። እንግዲህ በይፋ ሰይፉ ላይ ከቀረበ እና ፊቱን ማሳየት ከጀመረ በኋላ ደግሞ የተለየ ነገር ነበር ወይ? እሱ የባህር ዳር ልጅ መሆኑን ከተናገረ በኋላ ምናልባት እስከዛ ሰዓት ድረስ ስነ ጊዮርጊስ ስለመሆኑ ያንን ነገር የማያውቁ ሰዎች ያንን ነገር ካዩ በኋላ ያወቁ አሉ ወይ? እንዴት ነበረ ስሜቱ ባህር ዳርና አካባቢዋ ላይ ደግሞ በእናንተ መካከል የተፈጠረው ነገር? አዎ ስነ ስነ ጊዮርጊስ መልክተኛ ሆኖ ከመምጣቱ በፊት እና የባህር ዳር ከነማ የግፋት በረኛ ነበር ና እኛ ከዛ ጀምሮ እናውቀው ነበር። ከዛ ቤት አብሮ አደገው እንደማችና እናውቀዋለን። ከዛ በኋላ ከኳሱ በኋላ ነው ወደ በጎ አድራጎት ቦታዎች ወደ ስራ ይገባው እና ያን ብዙ ሰራ ምል ያለ እናውቀዋለን። ግን እኛ እንደ ከተማ ልጅ ወይም እንደወጣት ስነ ነው ብለን ወደ ጢፋ ወደ ሱሰን ያላወጣ ነው ምክንያቱም የሱን ፕራይቬት ቤት መጠበቅ ስለምንፈልግ ማለት ነው። እሱ እራሱ መውጣት ያልፈለገበት የራሱ ምክንያት አለው። እኛ ደግሞ የእሱን ፕራይቬት ቤት መጠበቅ ስለምንፈልግ፣ እንደተገባለ ግን በወጣት እንደተማረ ሰው የእሱን ፕራይቬት ቤትን አሳጣት ስለማንፈልግ መሆኑን አውቀን፣ ግን ያው መልካምነት እየደገፍን እያበረታታል ነው ነው የነበረው የነበረው ነገር ማለት ነው። እንደው ከዛ በፊት ግን በጨዋታ የሚሆን በሌላ መልኩ እኔ መሆኔን እባካችሁ ለማንም አትናገሩ ብሎ ያውቃል። በባህሪው ናይንስ ባር ያለው መሰለህ ስራ እንትን ነው እኔ ስልኩን እንትን ነው ይሄ ቁጥብ ነው ማለት በብዛት ይሄ ወደ ስራ አይወጣም። ፐብሊክ አይደለም በብዛት ላይፉ ግላዊ ነው ማለት

ስታደርጉ የነበረው እንግዲህ ከእናንተ ውጪ አብሮ አደጎቹ ከሆናችሁት ሰዎች ውጪ እዛ አካባቢ አብራችሁ ካላችሁ ይህንን ነገር ከምታውቁ ሰዎች ውጪ ሌሎቹ እሱ ስለመሆኑ አያውቅም። ምልሽ እዛ መንደርተኛ ነዋሪው ነዋሪ ዋ ብንመሰለ አሁን በብዛት እዚህ ከዋሱ አካባቢ ያሉ ልጆች እና አብሮ አደግ ወንድሞች ልጆቹ ናቸው በብዛት የሚያውቁ ነበረ ይብን ባህርዳር ላይ ተቀምጠው ስነ ጊዮርጊስ የባህር ዳር መሆን ማያውቁ በካቶች ነበሩ። በሰአቱ ይፋ ሲሆን ቴክኒካል ይፋ ሲሆን ነው የባህር ዳር ቤት መሆኑ ድራሱ ያውቁ። እዚህ ባህር ዳር ነው የተቀመጠው ማለት ነው። እንዳልኩ ግን እኛ በብዛት እንደ ሶሻል ሚዲያ ተጠቃሚዎች እና የባህር ዳር ከነማ ላይ ያሉ እንዲሁም ሰፈሩ ላይ አብረው ያደጉ ብዙች በብዛት ግን ያውቁታል። ግን ሙሉ ደሞ ሁሉም ያውቁታል ማለት ግን አንችልም። ምክንያቱም በሰአቱም እንደ ሌላው እንደቀረው የኢትዮጵያ ህዝብ በሰዓቱ አብሮ ያወቁ ብዙ የባህርዳር ሰዎች ነበሩ እሱ መሆኑን ያላወቁ ግን ሲያዩት ግን የባህር ዳር መሆኑ ያወቁ ማለት ነው እንደው ከታወቀ በኋላ እናንተ ጋር የመጣ እንደ አንቺ እሱ ነው እንዴ ምናምን እንደዚህ አይነት ነገሮች አልነበሩ እሱ ነው እንደዚህ ያደረገው ከታወቀ በኋላ እና ፊቱን ካሳየ በኋላ እናንተ ጓደኞችም ስለሆናችሁ እንዴ እሱ ነው እንዴ እስከዛሬ ሳናቅ ምናምን የሚሉ ሀሳብ አስተያየቶች አልነበሩም ወይ አዎ ብዙዎቹም ያው ይገርማሉ። እንደውም አንድ የገጠመ የምንድነው አብሮት ስፖርት የሚሰራ ኳስ የሚጫወቱ ሰው ነበር፣ እና ልክ ራሱ ከገለጠ በኋላ ግን በጣም ተገርቦ በጣም ሰርኳዊ የሆነ አብረን ኳስ የሚጫወት ነበረ፣ ግን እሱም መልዕክተኛው መሆኑን አላውቅም ነበረ ሲለን የነበረ ሰው ነበረ። አብሮት ኳስ የሚጫወቱም አያውቁም። አብሮት ኳስ ለጤና ብለው ለተለያየ ለስፖርት ምናምን ብለው አብሮት ኳስ እስከ ቅርብ ጊዜ ድረስ ማለት ነው። ነገር ግን እሱ መሆኑን የማያውቁ ነበሩ። ጅም ቤት አብሮ ጅም የሚሰሩ ግን እሱ መሆኑን የማያውቁ በርካታ ሰዎች ነበሩ። ያው ያን ያክል ራሱንም እኔ ነኝ ብሎም ስለማይናገር ለዛ ነው የማያውቁ ነበረ። እንግዲህ ራሱን በይፋ ከገለጸ በኋላ ከዛ በኋላ በአንዳንድ ማህበራዊ ሚዲያዎችም ስናይ እናቱን ሄዳችሁም ምናልባት አንቺ በዛ ፕሮግራም ላይ ትገኛ ትገኝ እርግጠኛ ባልሆንም ሄዳችሁ አይታችሁ ነበር፣ እንዲህ ጋቢ ማልበስ ምናምን ፕሮግራም አይቼ ነበረ። እሱን ነገር ታውቂያለሽ፣ ነበርሽበት? አዎ፣ ግን አልነበርኩም በቦታው። ነገር ላይ ያው መረጃው ነበር። አብሮ አደጎች ናችሁ፣ እንደዚህ ያደረጋችሁት። አሁን ነገ ምንድን ነው ከአየር መንገድ ትቀበሉት አላችሁ? ወደ ሆቴል ይሄዳል። ከሰዓት ነው ፕሮግራሙ፣ ከሰዓት ነው ፕሮግራሙ ማመስገን ነው እስኪ ፕሮግራሞቹ ከሰፕራይዙ ውጪ ከሰፕራይዙ ውጪ ምን ምንድን ናቸው ፕሮግራሞቹ የምስጋናና የስጦታ ፕሮግራም ማለት ነው እኛ ምን መሰለህ ከተማ ልጅ በጣም ውስን ነው ኮሚቴዎቹ በቁጥር ሶስት አራት ብሎን ነው ያው በአቅማችን ነው ይህን ነገር እንዳደረገ የሞከርነው ማለት ቀድመን አስበንበት ቢሆንም ነገር ግን በአንዳንድ ሁኔታዎች አለመሳካት ምክንያት እንደዚህ ሌላ የተሻለ ነገርም አስበን ነበር። ያው ባለመሳካት ምክንያት አንዳንድ የቀሩብን ነገሮች አሉና ሳታ ያለ ፕሮግራም ነበር አስበንብል፣ ነገር ግን በቃ እዚህ ጋር እኛ የምንፈልገው ምስጋና ነው። በቃ የከተማው ልጆች እንደሚወዱት፣ የከተማው ልጆች እንደሚያከብሩት እና ምስጋና እንደሚገባው እውቅና ለመስጠት ነው እዚህ ጋ ይህን ፕሮግራም ያዘጋጀነው። ስለዚህ አሁን እኛ በአቅማችን ያዘጋጀን ስጦታ አለ፣ ምስጋና የምስጋና ፕሮግራም አለ፣ ምስጋና ነው ሊናግበጃ ሰው ነው ው ስለዚህ ሌላ የደገፋችሁ አካል ሳይኖር ራሳችሁ ጓደኞቹ ብቻ ናችሁ ከኪሳችሁ አዋጣችሁ ብታመሰግኑ፣ የጠራችሁ። ያገዙን አካሎች አሉ። ያገዙን አካሎች አሉ፣ ስለ በጓደኛ ደረጃ ማለት፣ በጓደኛ ደረጃ ከኪሳቸው አውጥተው የሰጥን ያገዙን አካሎች አሉ። ነገር ግን አሁን እንደዚህ በትልቅ በተቋም ደረጃ በእንትን ደረጃ ግን ያው ምክንያቱ እንዳልኩ ነገሮች አለመሳታት ምክንያት፣ በጊዜ ማጠን ምክንያት ያው ሰፖርት ያራር ሰዎች አሉ። ነገር ግን በግለሰብ ደረጃ ግን ከጓደኞቻችን የተለያዩ ቦታ ያሉ ከተማችን ልጆች እነሱ ሰፖርት አድርገ ነ አይነት ለዚህ ፕሮግራም እንዲሆኑ ለዚህ ፕሮግራሞች ውጭ እንዲሆን አንግዞ ና ማለት ነው። መልካም መልካም። በዋናነት ግን ያለውን ነገር እያስ ያለው ግን ማለት ነው በቋሚነት መቆራ ሶስት እና አራት ልጆች ነው ይህን ነገር በቋሚነት እያስ እያረጋችሁ ያላችሁት። አዎ ታዲያ ታዲያ፣ አሁን ዛሬ እንዴት ነው ጉዱ ጉዱ? ከጠዋት ጀምሮ ስደውል በጣም ቢዚ ነሽ። እንዴት እያናላችሁ ነው? እየተሰካካላችሁ ነው? ከእግዚአብሔር ጋር ያለ ነገር ጥሩ እየሄደ ነው። ያለንም ጊዜ ያጭርም ስለሆነ እኔ ነውን በመውራት ካለኝ የስራ ሰዓት ቀንሽ ነው እያወራሁ ያለሁት እና፣ ከእግዚአብሔር ጋር ጥሩ እንደሚጠናገርም ተስፋ አድርጋለሁ። ያለውን ነገር ጥሩ ነው እስካሁን ጠዋት። መልካም እጅግ በጣም ከልብ አድርጌ ነው የማመሰግነው። ፈቃዳችሁ ከሆነ ደግሞ እንዴት እንደሆነ እንዴት እንዳለፈ ነገ ወይ ከነገ ወዲያም ደውዬ ጠይቃችኋለሁ። መጨረሻ ላይ ግን ማለት የምትፈልጊው ነገር ካለ ለእኛ ተመልካች፣ ይህንን ለሚሰማ ለሚያይ፣ ያው የምትፈልጊው ነገር ማለት አልችልም፣ ግን ያው ከዚያ በቃ ሌሎች ወጣቶች እንደዚህ ዓይነት አርአያነት ያለው ተግባሮችን እንዲያከናውኑና ይህን መልካምነት፣ ደግነት ደግሞ ከሀገርም አልፎ በዓለም አቀፍ ደረጃ ስማችንን የሚያስጠሩ ልጆች እንዲፈጠሩ ሁላችንም ድርሻችንን እንድናደርግ ነው። መልካም፣ እጅግ በጣም ከልብ አድርጌ ነው ማመሰግነው። ክበሩልኝ፣ ክብር ይስጥልኝ። በዚህ ልክ መልካም ስራን የሚሰራ አብሮ አደግን በዚህ ልክ ለማክበር እዚህ ርቀት ድረስ መሄዳችሁ እናንተንም የሚያስመሰግናቸው ነገር ነው። ደግሞ የስነ ጊዮርጊስ ጉዳይ እንግዲህ ለባህር ዳርም ትልቅ ኩራት ነው፣ ክብር ነው። ለእናንተም አይደለም እንደ ሰውም እንደ ሀገርም የሚያኮራ የሚያስከብር ነገር ነው። ደግሞ ተወልዶ ላደገባት ከተማ ደግሞ የተለየ ክብር የሚሰጥ ነገር ነው። ከዛ ደግሞ ልፍ ሲል ለወዳጆቹ ደግሞ ትልቅ ኩራት ነው አይደለም ነው ስለዚህ እናንተም ይሄንን አስባችሁ እንደዚህ ያለ መሰናዶ ስላደረጋችሁለት ልትከበሩ ልትመሰገኑ ይገባል በጣም ከልብ አድርጌ አመሰግናለሁ ክብር ይልኝ እሽኛ በጣም አሜን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከስነ ጊዮርጊስ ጋር ተያይዞ ለዛሬ የነበረን መሰናዶ ይህንን ይመስል ነበረ። አብራችሁን ስለቆያቸው እጅግ በጣም ከልብ አድርጌ ነው የማመሰግነው። ጊዜ ሚዲያን ቤተሰብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ታድርጉን ዘንድ ከወዲሁ በትትና እንጠይቃለን። አብራችሁን ስለቆያቸው እናመሰግናለን። ክብር ይስጥልን።